ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመጀመሪያ ላይ ሁላችንንም በዚህ ቦታ የሰበሰበን በእድሜያችን ላይ ይህችን ቀን ጨምሮ የሰጠን አጋዚተ ዓለም ሥላሴ ስሙ ለዘላለም የተመሰገነ ይሁን። ብርሃንን ሕይወትን ወላ የሰጠችን እናታችን ድንግል ማርያም፣ ስደተኛዋ እናት፣ መከራ ተቀባይዋ እናት፣ የጓዳችን ሙሌት ማምላክ ወላዲተ አምላክ ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። የመላኩ ቅዱስ ሩፋኤል በረከትና ረድኤት ከእኔም ከእናንተ ከሁላችንም ጋር ይሁን። አባታችን መላከ ሰላም ቆሞስ አባ ወልደ ሩፋኤል የዚሁ ታላቅ ጥንታዊ ቤተ ክርስቲያን አስተዳዳሪ እና የሁላችን አባት ክቡር መጋቢ ስርዓት እንዲሁም የደብሮ ሰባኪያነ ወንጌል መመራኖች አይን ተእግዚር ካህናት አባቶች የማንግዛይር እግዚአብሔር ላይ ካና ሚስጥር ዲያቆናት ወንድሞች አበው ካህናት ወንድሞች ዲያቆናት በእግዚአብሔር ስም እንደምን አደራችሁ። እንደምን ለዚህ ሳደረሳችሁ። እንዲሁም እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ ህጻናት ሁላችሁም በዚህ ቦታ በረከት ፍለጋችሁ የተሰበሰባችሁ በድጋሚ እንደምን አደራችሁ። አሜን። የእግዚአብሔር ስም ዛሬም ዞትርም ስሙ ለዘላለም የተመሰገነና የተወደሰ ይሁን። ያው በአጭሩ አብረን እንቆያለን። አስተማሪ መድኃኔዓለም ነው የሚመክር እሱ ራሱ ነው። እንዲያስተምረን እንዲመክረንና እንዲገጽጸን መንገዱን እንዲያሳየን የሱ ቅዱስ ፍቃድ ይሆንልን። ማን ያስተምረን? ማን ምከረን

የዛሬ የትምህርታችን ርዕስ የሚሆን እጅህን ዘርጋ የሚል ይሆናል። ይህንንም ኃይለ ቃል የምናገኘው የማቴዎስ ወንጌል ምዕራፍ 12 ከቁጥር 13 ላይ ያለው ኃይለ ቃል ይሆናል። እጅህን ዘርጋ። ይህንን ኃይለ ቃል የተናገረውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለማን ነው የተናገረው? አንድ የታመመ ለአንድ በሽተኛ ሰው እጁ የሰለለበት እጁ የደከመበት ሊሰራ ያልቻለ ለአንድ ሰው ነው። ይሄንን ኃይለ ቃል ጌታ ኢየሱስ ክርስቶስ የተናገረው እጅህን ዘርጋ አለው ይላል። ቀና ብለን ከፍ ብለን ስናይ ጌታችን ወደ ምኩራብ ገባ፣ እነሆም እጁ የሰለለ ሰው ነበረ ይከሱትም ዘንድ በሰንበት መፈወስ ተፈቅዷልን ብለው ጠየቁት። እርሱ ግን ከእናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅበት ይዞ የማያወጣው ሰው ማን ነው? እንግዲህ ሰው ከበግ ይልቅ እንደሚበልጥ አታውቁምን? በሰንበት መልካም መስራትስ ተፈቅዷል አላቸው ይላል። እነሱ በዛን ጊዜ ነበሩ፣ እናውቃለን ተምረናል፣ አዲሱንም ብሉይንም እናውቋለን የሚሉ ሰዎች በሙሴ ሕግ ብቻ የሚመሩ ስለነበሩ የሙሴውንም ሕግ ጠንቅቆ በሥነ ሥርዓት ከልብ ስላላወቁት እሱ ግን በሰንበት ያንን የታመመውን ሰው እንዳይፈውሰው አገዱት ከለከሉት፣ ይላል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን እንዲህ አለ። አትከልክሉኝ። በግ ቢታመምባችሁ፣ አህያ ቢታመምባችሁ፣ እንስሶች ታሞ በቤታችሁ ቢቆዩ፣ እውነቴን ነው የምላችሁ፣ አትተውም። እንስሶቻችሁን ታክማላችሁ፣ እንዲድኑም ታግዟችኋላችሁ። የሰው ልጅ ደግሞ ከእንስሳ ይበልጣል። ስለዚህ በሰንበት መልካም ነገር ማድረግ የተፈቀደ ነው። መልካም ነገር የተባለ ማስቀደስ ነው። መልካም ነገር የተባለ መጸለይ ነው። መልካም ነገር የተባለ መጾም ነው። መልካም ነገር የተባለ ደሃን ማብላት ነው። በዕለተ እሁድ ተሰብስቦ ስድስት ቀን ሰርታችሁ በሰባተኛ ቀን መልካም ነገር መስራት፣ ወንጌል መስማት ለተቸገረው ደግሞ ከችግር እንዲወጣ መርዳት መልካም ነገር ማድረግ የተፈቀደ ነው። አባቶች ቅዳሴ መቀደስ መልካም ነገር ነው። ሰው ልጅ በዕለተ እሑድ መጋባት መልካም ነገር ነው፣ ደግ ነገር ነው። ስለዚህ በዕለተ እሑድ መልካም ነገር ማድረግ የተፈቀደ ነው። ያልተፈቀደው ክፉ ነውና ክፉ ነገር አልተፈቀደም። ያ ክፉም ኃጢአት ነው። ይህንን ማድረግ አልተፈቀደም አለና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መለሰ። ዛሬም ደግሞ በዕለተ እሑድ ቤተ ክርስቲያን መምጣት የማይቀናቸው ሪዞርት መዞር ግን የሚቀናቸው፣ ጸበል መጠጣት የማይፈልጉ ነገር ግን ሕሊናን የሚያዞሩ ልብን የሚያሰክሩ ትዳርን የሚፈለቅሉ ልጆችን የሚበትኑ ንብረትን የሚበትኑ ነገርን ግን መጠጣት የሚወዱ የሚፈልጉ ግን ብዙ ሰዎች አሉ። ይሄንን ጠንቀቅ ብሎ ክርስቶስ ስለሚያውቅ አስቀድሞ ስለሚያውቅ መልካም ነገር የተፈቀደ ነው። በዕለት እሑድ መልካም ነገር የተፈቀደ ነው። ከዛ በኋላ ነው ወደ ታማሚው የሄደ። ዛሬም ሁላችን የታመምን ሰዎች በዚህ ምድር ላይ በነጠላችን ትታዩኝ ያላችሁ በነጠላችሁ ሸፍናችሁ የምትቆሙ ብዙ ታማሚዎች ትኖራላችሁ ህመማችሁን ለእግዚአብሔር ብቻ የምትናገሩ ችግራችሁን ለእግዚአብሔር ብቻ የምትናገሩ በትዳራችሁ የምትፈተኑ በልጆቻችሁ የምትፈተኑ የምትማሩ በትምህርታችሁ የምትፈተኑ የምትነግዱ በንግዳችሁ የምትፈተኑ ብዙ ሰዎች አላችሁ በእለተ እሑድ በእግዚአብሔር ቤት በመምጣት ፀበል በመጠመቅ በማስቀደስ በእግዚአብሔር ወደ እግዚአብሔር በማልቀስ ያንን

ስለ ክርስቶስ ኢየሱስ ተማሪዎች ስለ ሐዋርያ ሲጠይቁት ብዙ መልስ ሲሰጣቸው ነበረ ያንን ለማንሳት ጊዜ ስለሌለን ሰዓቱም ስለሄደብን ስለ እናልፈዋለን ብዙ ሰዎች አሉ በቤተ ክርስቲያን ስንመጣ ሰው የራሱን ብቻ መፀለይ ነው ያለበት ሰው ከተቸገረ አጠገቡ ላለው ሰው መርዳት ነው አለበለዚያ ግን የራሳችንን ጉድፍ ሳናወጣ የወንድማችንን ጉድፍ የምናይ ሰዎች ብዙ አለን ለምንድን ነው የአንችን የአንተ ተማሪዎች በእለተ እሑድ እሸት እየቀጠፉ የሚበሉት እንደ ሙሴ ህግ እኮ አልተፈቀደም ይሄ ህግ አይደለም ይሄ ስርዓት አይደለም ሁላችንም ከፋዩ እግዚአብሔር ነው በተናገር ነው የተናገረው ይጠየቅበታል እንጂ ወንድም ወይ ደግሞ እህት አይጠየቅም ስለዚህ ጌታ ኢየሱስ በእለተ እሑድ መልካም ነገር ማድረግ መልካም ነው አለ እንግዲህ ከዚህ የምንማረው ከዚህ የምናገኘው ምንድን ነው? እጅን ዘርጋ አለ። ያ የታሰረው እጁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዘርጋ ባለው ሰዓት ብዙ ዓመታት ሲያስጨግረው ሲያስጨንቀው የነበረው የህመሙ ለቀቀው እጁም ደና ሆነ ይላል። የእግዚአብሔር ስም የተመሰገነ የሆነ እኔንም እናንተንን የሚያስቸግረን ለብዙ ዘመናት በነጣላችን ጋርደን፣ በልብሳችን ጋርደን፣ በተለያየ ነገር ጋርደን የምንሄድ በአካላችን በውስጣችን ላይ በሽታ ሆኖ ያለው ሁሉ እግዚአብሔርን በንጹህ ልቦና ያከለምን ነው። እግዚአብሔር ይምረናል፣ ይፈውሰናል። ብዙ ሐኪም ቤት ልንሄድ እንችላለን። ብዙ ዶክተሮች ጋር ልንሄድ እችላለን። የዶክተሮቹ ዶክተር ግን ክርስቶስ የድንግል ማርያም ልጅ፣ የነቢያት አምላክ፣ የቅዱሳን አምላክ፣ እሱ ግን ያለምንም ክፍያ ያለምንም ዋጋ እንዲሁ ያድነናል። ከእኔና ከናንተ የሚፈልገው ምንድን ነው ብንል፣ ጸሎት፣ ምስጋና ማቅረብ ብቻ ነው። ይሄንን ስታደርጉ እግዚአብሔር ይሰማናል፣ እግዚአብሔር ይረዳናል። ስለዚህ እያንዳንዳችን እግዚአብሔር እንዲረዳን እግዚአብሔር ወደኛ እንዲመጣ እንደዚህ ሰውዬ በእግዚአብሔር ፊት መቆም ያለብን እለት እለት እለተ እሁድን ወደኋላ መቅረት የለብን። በዚህ ወንዝ የሰንበትን ቀን አክብር ይላል ምዕራፍ ሀያ ላይ የሰንበትን ቀን ሁልጊዜ ማክበር እንዳለብን መጽፉ ይነግረናል። በዚህ በእለተ እሁድ ብዙ ነገሮች ይደረጋሉ፣ ብዙ ነገሮች ይፈጸማሉ። ለነሱም ደግሞ መልስ የምንሰጠው ከነሱም ደግሞ በረከት የምናገኘው ቤተ ክርስቲያን በመገኘት ነው። እና በቤተ ክርስቲያን በመምጣት እግዚአብሔር እኛንም እንዲያድነን እንዲፈውሰን መለመን ያስፈልጋል ማለት ነው። ሌላኛው ዛሬ ትልቅ በዓል አለ። እንደምናየው ዘመኑ ዘመነ ጽጌ ነው። እመቤታችን ቅድስት ድንግል ማርያም የተሰደደችበት ወራት ነው። አባቶቻችን በማኅሌተ ጽጌ ሲያመሰግኑ ሲያመሰጥሩ የእግዚአብሔርን ቃል ሲናገሩ ነው ያደሩት በዜማ ሲሰብኩ ነው ያደሩት በዜማ ሲያገለግሉ ነው ያደሩት በዜማ ስለዚህ ያ ሁሉ ስብከት ያ ሁሉ ዜማ ያ ሁሉ ወረብ የሚቀርበው ለእግዚአብሔር ነው እሱ የተሰደደበትን እያሰቡ መቤታችን የተሰደደችበትን እያሰቡ እኛ በምንድን ነው የምንሰደደው ዛሬ እመቤታችን ልጇን ክርስቶስን ይዛ ወደ ግብፅ ነው የተሰደደችው። በዚህ ማቴዎስ ወንጌል ምዕራፍ ሁለት ከቁጥር አስራ አራት ላይ ስታነቡት ከአስራ አራት እስከ መጨረሻ ስታነቡት ልጁንና ሕፃኑን ይዘ ወደ ግብፅ ሽሽ ይላል። የእግዚአብሔር ልጁን ልጁንና ሕፃኑን ይዘ ወደ ግብፅ ሽሽ። ወደ ግብፅ የሚሄድበት ምክንያት የመጀመሪያው ግብፅ፣ በግብፅ ውስጥ ምንም አይነት ነገር የለም። ክርስቶስ አይመለክም፣ እግዚአብሔር አይመለክም። ጣዖታት ነክሶ ነበረ። ያንን ጣዖታትን እንዲያ እንዲ እንዲያ እንዲያጠፋቸው ስሙ እንዲዘመርበት፣ ግብፅ እንድትባረክ ክርስቶስ ወደ ጣዖታት ምድር ወይም ደግሞ ወደ ግብፅ ተሰደደ ይላል። ዛሬም ደግሞ እኛ የተሰደድን ብዙ ሰዎች ስደተኞች ይሆኑ አሉ ዛሬ በመጠጥ የተሰደዱ፣ በዝሙት የተሰደዱ ብዙ ሰዎች፣ በዘረኝነት መንፈስ የተሰደዱ ብዙ ሰዎች አሉ። ስደት በብዙ ነገር እናየዋለን። ስደት በተፈጥሮ ነገር ዝናብ ሲመጣ፣ አውሎ ንፋስ ሲነሳ፣ ቤት ሲፈነቀል፣ እንደ ባለፈው አይነት በዚህ በደንብ በቢሾፍቱ አካባቢ እንደሆነ፣ በእንዲህ አይነት ሁኔታ ሰው ይሰደዳል። በረሃብ ይሰደዳል። በጦርነት ይሰደዳል። እንዲሁም ደግሞ በራሱ በጥጋቡ ደግሞ የሚሰደዳል። በጥጋቡ ከእግዚአብሔር የሚሰደዱ ሰዎች አሉ። በመጠጥ በስካር በዘፈን የሚሰደዱ ሰዎች አሉ። እኛ ስደተኞች ነን ወይስ በቤተክርስቲያን ላይ ያለን ሰዎች ነን? የተሰደን ሰዎች እንመለስ። ግብፅ ያለን ሰዎች ከግብፅ እንመለስ። ግብፅ የተባለ ጣዖት የሚመለክበት ነው። ጣዖት የተባለ ገንዘብን አብዝተን የምንወድ ከእግዚአብሔር በላይ አብዝተን ገንዘብን የምንወድ ሰዎች እንመለስ። ገንዘብ ልብስን ይገዛል፣ ገንዘብ ጫማን ይገዛል፣ ገንዘብ ምናልባት ቤትን ሊገዛ ይችላል። ገንዘብ ሕይወትን አይገዛም፣ ጤናን አይገዛም፣ ሰላምን አይገዛም፣ ትዳርን አይገዛም፣ አያስተዳድርም። የእግዚአብሔር ሰላም የእግዚአብሔር ቸርነት ከሌለበት ዛሬ እንደምናይ በስጋው ደግሞ የተወሰኑት ልጆቻችን ጌታ ሆይ ወደ ቤታችን ግባ፣ ትዳራችን ባርክልን፣ ቀድስልን እያሉ ነው። እናንተም ምናልባት የተሰደዳችሁ ሰዎች እንመለስ፣ ወደ እግዚአብሔር እንመለስ። ከትዳራችን የተሰደ በትዳራችን ላይ የምናባግጥ ሰዎች ካለን እንመለስ፣ እግዚአብሔር ይቆጣልና። ሲመጣ ደግሞ እንዲህ ይላል እግዚአብሔር እምቢ ስላላችሁኝ ቃሌንም ስላላዳመጣችሁኝ፣ ሰይፍ ይበላችኋል። እሺ ብትሉኝ ግን ብትታዘዙ ግን ሰላምን ታገኛላችሁ ይላል። ስለዚህ ሰላምን እንድናገኝ፣ እንድንፈወስ፣ ጤነኛ ሰው እንድንሆን ራሳችን ሁላችንን መጠየቅ ያስፈልጋል። ቁንድ ነጋተ ወር ገረ ግብጽ ትያደታ ምን አፉራ ማገ ሰወር ይሩ አፉሬ ጃገ ሰት ወርኩ ሁኒ አፉሩ ጋንቲ ገ ሰት ወርኩ ሁኒ አደ ቢኑ አንዳንድ ጊዜ ባልና ሚስት አንድ ላይ ሲሆኑ በአንድ ላይ ሲጸልዩ የእግዚአብሔር ሰላም ወደ እነሱ ይቀርባል። ነገር ግን ሲለያዩ ልጆቻቸው ይበተናል፣ ትዳራቸውም ይበተናል ማለት ነው። ስለዚህ ልንጠነቀቅ ያስፈልጋል። የተሰደነ ሰዎች እንመለስ። ከመቤታችን ስደት የምንማለው ለዛ ነው። መልአኩ ምንድን ያለ ጊዜው በደረሰ ጊዜ ልጄን ከግብጽ ጠራዎች የሚል ቃል ይፈጸም ዘንድ መልአኩ ልጁንና እናቱን ይዜ ወደ ኢየሩሳሌም ተመለሳለው ይላል። ስለዚህ ልጁን እና ሕፃኑን ይዞ መላኩ ወደ ኢየሩሳሌም ተመልሷል። እዛው ውስጥ እንዳትቀሩ ንስሐ ግቡ፣ ንስሐ ግቡ። በዝሙት የወደቃችሁ፣ የሰረቃችሁ፣ በስልጣናችሁ ላይ ስልጣናችሁን ተገን አድርጋችሁ ሰውን የገፋችሁ ተመለሱ። ይህ ያልፋል፣ የማያልፍ ነገር የለም። እግዚአብሔር አያልፍም፣ የአባቶቻችን አምላክ አያልፍም። የብርሃኑ ጌታ፣ የጨለማው ጌታ፣ የሰላሙ ጌታ፣ የፍቅሩ ጌታ፣ የጥሉ ጌታ፣ የሞቱ ጌታ፣ የሁሉም ጌታ እግዚአብሔር አያልፍም። ስለዚህ ወደ ኢየሩሳሌም ኢየሩሳሌም የተባለችው ቤተ ክርስቲያናችን ወደ ቤተ ክርስቲያን እግዚአብሔር አምላካችን በንስሐ ይመልሰ በኃጢአት የወደቅን ሰዎችን እግዚአብሔር ይማረን። እንግዲህ ዛሬ ትዳር ያደረጉ ልጆቻችን መድኃኒዓለም ትዳራቸውን ይባርክላቸው። የሰው ልጅ ትዳር ለሶስት ነገር ያደርጋል። የመጀመሪያው ትዳር የሚደረግበት አንደኛ ልጅ ለመውለድ የእግዚአብሔርን ትእዛዝ ለመጠበቅ ነው። ኦሪት ዘጸአት ምዕራፍ ሀያ ላይ እንደተጻፈው ከዝሙት ራስን ለመጠበቅ። ሁለተኛ ደግሞ ተጋግዞ ለመስራት፣ አንድ ላይ ለመቆየት ነው፣ ለመተጋገስ። ሶስተኛ ዘርን ለመተካት። ይሄንን ለማድረግ ነው። ነገር ግን ብዙ ጊዜ ዛሬ ሁላችንም እዚህ በአውደ ምሕረት ላይ ቆመናል፣ እናንተን መረቀናችኋል። ነገ እናንተ አብረን ላይ ትቀራላችሁ። በሙሽርነት ጊዜ፣ በወጣትነት ጊዜ ምንም ነገር ሳያስቀርላት የጆሮ ጌጧን፣ ቅባቷን፣ እንደዚሁም ደግሞ ለውስጥ ልብሷም ውጩን የሚያምር ነገር በስነስርዓት ይገዛል፣ እጮኛ የሆነ ወንድ ነገር ግን አንድ ወልዳ ሁለት ወልዳ ሲያቅታት ሲደክማት አይደለም ልብስ አይደለም ውስጥ ልብስ ምንም ነገር እንደማያስፈልጋት የማይወንዳል ይሄ ውርቀት ነው። በደንብ አድርጋችሁ ምናልባት ባልና ምስት እዚህ ውስጥ ያላችሁ ሀብት ናት፣ ስጦታ ናት። ምስትን ውደዳት፣ አንቺን ባልሽን ውደጂ። ስለዚህ ተያይዛችሁ አንድ ላይ እንድትቆዩ የእግዚአብሔርን ሕግና ስርዓት ፈጽማችሁ እንድትቆዩ መድኃኒዓለም ይፍቀድላችሁ፣ ይፍቀድልን ለሁላችንም። አንድ ታሪክ ልንገራችሁ። አንድ በቤተ ክርስቲያን በማህበረ ቅዱሳን እንዲሁ በስጋው ደግሞ የተጋቡ አንድ ቀን እሱ ጥሩ ስራ ያገኝና ወደ ውጭ ይወጣል። አብይ ጾም ደረሰና በጾም ወቅት ያው የስራ ማናጀር ስለሆነ ኩኪስ ይቀርብለታል፣ ቆሎ ይቀርብለታል፣ ይበላል። ጠዋትም ሻይ ሻዩን ጠጥቶ ይሄዳል። እና እየጠበቀች እየጠበቀች ለምን አትጾምም? ትናንት በስጋው ደሙ ተጋብተናል፣ ዛለ ርቀሃል፣ ተው እያለችው እምቢ አለ። ወደ ንሳ አባቷ አደረሰች። ንሳ አባቷም ደግሞ ከሱ ጋር ልጄ ለምን ይሄን ታደርጋለ? ብለው መከሩት። አባዬ እንደዚህ ስራ ስለሚበዛ እኮ ነው ቢዚ ስለሆንኩ ነው አይ ይህ አይደለም። ትናንት ባዶህን ነበርክ፣ እግዚአብሔር ያሸክሟል። አሁን ግን እንዲያታደርጋለሁ። በመጨረሻ ላይ እስከ ዘጠኝ ሰዓት ጾም፣ እስከ ስምንት ሰዓት ላይ ጾም ብሎ አባቱ መመሪያ ሰጠው። ወደ ቤቱ ገባ። በመጨረሻ ሰዓት እለቱ እሁድ ነበረ። ሰኞ ዕለት ሲገቡ ጾም ጀመሩ። እሷም ወደ ሻይ አልሄደችም። እቃ ሁሉ ማታ ተበልቶ አልቋል። መሶቡም ባዶ ነው። እሱም ደግሞ ዛሬ ሊረፍ አለ ቤት መጨረሻ ላይ እሷ እቃ እያጠበች ከውጪ፣ አሁንም ያጓራል፣ አሁንም ያጓራል፣ አሁንም ያጓራል። እህል ለምዷል፣ ምግብ ለምዷል፣ ያጓራል። ከዛ በኋላ ጠራት። ሰዓቱ ስንት ነው አለ አይ፣ ገና እኮ ነው። አይ ስምንት ሰዓት ሆኗል እኮ አላት። ሳይ አራት ሰዓት ሆኗል ሰዓቱ ሻር አራት ሰዓት ሆኗል። አይቶ ሰዓቱ እኮ ስምንት ሰዓት ሆና አላት። እንዴት እስቲ ቆይ የኔን ሰዓት ልይ። ገብታ የራሷን ሰዓት ስታይ ገና አራት ሰዓት ነው እንዴ? ገና እኮ አራት ሰዓት፣ ያንቺም አራት ሰዓት፣ የኔም አራት ሰዓት አንተ ላይ ስምንት ሰዓት ይሆናል። አሁን ተፋችኝ፣ እኔ ልብላበት። ቀስ እያልሽ አታስለምጅኝም እንዴ? ተጨነኩ እኮ ኩኪሱ ሌላ ነገር ነገር የለመደ ሰው እንዲህ ነው። ብዙ ነገር የለመደ ቀስ እያላችሁ ወደ ክርስትና መምጣት ወደ ንስሐ መምጣት ያስፈልጋል። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ። በስመ አብ ለእግዚአብሔር ቆየሁ።